እኛ የምንሞተው ከፍቶን ነው። የከፋን ነው ደግሞ የሚበላ አይደለም፣ የከፋን የምንለብሰው አይደለም፣ የከፋን የምንጠጣው አይደለም። የከፋን የአማራ ሕዝብ የመኖርና ያለመኖር እስክንድር ያወጣውን የሀዘን መግለጫ ሰምተን እንመለስ። አማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ተቀዳሚ ምክትል አዛዥ የጦሩ ፊት አውራሪ አርበኛ ከፌ ያለው ደሴ በዓላማ ቢሶች ከጀርባው ተወቅቶ በመሰዋቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ላለፉት ዘጠኝ ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይንም አማራጭ ሀሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ሕዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንና ታጋዮቻችንን ወዲህ ወዲያ። ወለም ዘለም የለም። አማራጫችን አንድ ብቻ ነው። ማሸነፍና ማሸነፍ ብቻ። አማራ የተባለው ሕዝብ እንዳይጠፋ ከተፈለገ በዱር በገደሉ የሚዋደቀው ወደ ቤቱ ተመልሶ ሰላማዊ ሕይወቱን እንዲቀጥል ከተፈለገ፣ በየማጎሪያ ካምፑ ሞታቸውን የሚጠብቁ አማሮች ሕይወት እንዲተርፍ ከተፈለገ፣ በመላ ዓለም በስደት የሚኖሩ ኢትዮጵያውያን የሀገራቸውን አፈር እንዲረግጡ ከተፈለገ፣ በሀገሪቱ የሚኖር ማንኛውም ዜጋ በሰላም ወጥቶ በሰላም ቤቱ መግባት ከፈለገ በአጠቃላይ ኢትዮጵያ እንደ ሀገር እንድትቀጥል ከተፈለገ ይህ ስርዓት መገርሰስ አለበት። እናም ይህን ስርዓት ለመገርሰስ ደግሞ ወዲህ ወዲያ የለም። አማራጫችን መግጠምና መጣልና ማሸነፍ ብቻ ነው። ሰላም ጤና ይስጥልኝ። እውነትና ውራካነት በዚህ ሁለት ዓመት ውስጥ በጣም ጀብድ የሰራ ፋኖች የጎንደር ፋኖች ብቻ ናቸው። ሌሎች ሁሉ መግለጫ የሚሰጡና የሚበጠረቁ ናቸው፣ ስሬት ስናወራ ማለት ነው። ቦሌን ለመጀመሪያ የረገጠው የጎንደር ፋኖ ነው። ጀግኖን አወሰናኝ ነው። ደቡብ ጎንደር እንዳለ አመራሮች እራሳቸውን መስዋዕት ያደረጉ በህዝብ ላይ የማይቀልዱ በፋኖች ላይ የማይቀልዱ ራሳቸውን ቅድሚያ መስዋዕት ያደረጉ የደቡብ ጎንደር ፋኖች ናቸው። እና በአንተን ማንሳት እንችላለን። እነ ከፍ ያለው ከነ ልጆቹ ማንሳት እንችላለን። ከጋይንት ጀምሮ እስከ ሐሙሲት ማለት ነው። ወይም ደግሞ ደቡብ ጎንደር የሚባለው አካባቢ ጠቅላላ ጠቅላላ፣ እነዚህ ሰዎች መስዋዕት የሆኑት ራሳቸው አመራር ሁነው ለህዝብ መስዋዕት የሆኑ ናቸው። የአሁኖች ፋኖ ግን አመራር ነን ይላሉ፣ አንድም ሜትር አልተራመዱም፣ አንድም ቀበሌ አላዙም፣ ይበጠረቃሉ፣ ህዝብን ያስጨርሳሉ። ወይ ጀግና ሁነው አይወጡም። ጀግና ማለት እንደ ጎንደር ፋኖ መሆን ነው፣ መስዋዕት መክፈል ነው። ደብዳቤ በየጊዜው አታውጣለኝ፣ ምን ያደርግልኛል? መቶ ተራሮች አስራ አንደኛ ከንትን ምናምን እያልክ ምን ይሰራል? አንድነት ምናምን የምትሉት ደግሞ አዲስ ደሞ አምጥታችኋል። ጀግና ማለት እንደ ጎንደር ፋኖ ነው መስራት አለበት። ስትሰራ መስዋዕት ከሆንክ ደሞ እንደ ጎንደር ፋኖ ነው መሆን ያለበት። ከዚያ ውጭ አትበጥረቁ፣ እየመጣችሁ አታጨናንቁን። እኛንም ጠመንጃ ያዥ ብየዋለሁ። ምን ከዚህ በኋላ በገምድር ስሙን ቀይሬዋለሁ፣ ጠመንጃ ያዥ ብየዋለሁ። ሂድና ትምህርት ቤት ተማር አንተ። ምን አባት ነው የምትሞተው? ጎጃሜ ሲሞት አይተዋል፣ ወሎዬ ሲሞት አይተዋል ሸዋዬ ሲሞት አይተዋል። የሞተው ጎንደር ነው። እስካሁን አህያ ስለሆን እየተኮሰ አዲስ አበባ ሂዶ አብይን እመታለሁ ናውሰምና የሚባል ደንቆሮ ስትራቴጂ ሳይዝ ሲልኩት ሂዶ እዚያ ጋር ተከ ግንባሩን አሉት። ጎንደሬ ስለሆንክ ነው። የከፌ የደሴ ገዳዮችን ከራሳቸው አንደበስሟቸው። ደህና ነህ ሻለቃ ቢራራ ነኝ ወንድምዓለም እንደምን አለ እንዴ? አለን እግዚአብሔር ይመስገን፣ ሁሉ ሰላም ደህና። እግዚአብሔር ይመስገን ሰላም ነው አለን። አለ እንዴት፣ ሁሉ ሰላም ደህና ነኝ። እንዴት ናችሁ እናንተ? ደህና ነው ወንድም አለን። አሁን እኮ ስብሰባ ፈልጊያችሁ አልገባችሁም እና ለሰባት ሰዓት ቀጠርኳቸው እነሱን። አሁን እንደዛ አለኝ። ወደ እንደ ቤት ይቺ ብርጌድ ዝም ብላ ሳስ ዲን ጠምጠሞ ይዟት፣ አሁን ደግሞ ወደዛ እየተጓዝኩ ነው ሰው ወደ እነሱ ብርጌድና ብዙ የሚስተካከሉ ነገሮች አሉ። እያደከሙኝና ብቻዬን እያስቀሩኝ ነው ያሉ። አሁን በክፍለ ጦሩ ደረጃ ላይ ሻምበላ ምሳሉም ቢሆን አካሄዱ አላማረኝም። እየሰራው የሚሄደው ነገር ማለት አደረጃጀት ስሰራ እየሰራ ስትሄድ፣ አንተ የምታውቀው ነገር ሊኖር ይችላል። አደረጃጀቶች ላይ የሚፈልጋቸውን ሰዎች ማስቀመጥ ይፈልጋል። እኔ ደግሞ ፋፍዴን አሁን ቀደም የነካካቸው ሰዎች ለእኔ ምንም እየጣሙኝም እንዳልሆነ ነው የማውቀው። ሰብሳቢ ይሁን የምናርግ በሚል እኮ ራሱ ፋፍዴን ሰልጥኖ ገዳይ ቡድን ተብሎ ሰልጥኖ መረጃው የደረሰኝን ሰው ያንን ሰብሳቢ ካላረግነ ብሎ ብዙ ተከራከረኝ። አይ መሆን የለ። አዎ፣ እና ዝም ብሎ አላደለ። ሰውነቱ ከኛ ጋር ነው ልቡ ከሌላ ጋር እንደሆነ ነው የማውቀው። እንደውም አሁን ትንሽ ይሄ ጎንደር አንድነት የተወሰነ ደንገጥ አርጎታል እንጂ ሰውየው ህደቱም እየተመቸኝ አይደለም። እኔ የሚያግዘኝ ሰው አጥቻለሁ። ሌሎች እንዴት ነው አሁን ድረስ? እነ ሀፍቴ ድረስ እዛ አለም በራ አካባቢ ነው የሚኖር ብዙም እንቅስቃሴ አያደረግም። ሀፍቴ ምንም አቅም የሌለው ልጅ ነው። ዝም ብሎ አይደለም እኔን በየብርጌዱ እና እንደ ክፍለጦር ሊያግዘኝ የራሱን ብርጌድ ራሱ ሊችለው አልቻለም። በቃ ተደራጅተውበታል። እሱ ባለው መንገድ ሳይሆን እነሱ ባሉት ለመውሰድ በጣም ስራ ሰርተዋል። ፖለቲከኞች አሉ ከእሱ ውስጥ መጀመሪያ ተወያይ ጉ- ያልኳቸው ሰዎች ገብተው አሁን እየበጠበጡ ያሉ እነሱ ናቸው። እንደ አንድ ስራ አንዳንድ ነገሮችን እየተሰሩ ነው። ያው በስልክ ባይሆንም ጥሩ ስራ አንድ ጥሩ ነገር የተሰራ ስራ ሰምተህ ሊሆን ይችላል። በጣም እየረበሸ እና ክፍለ ጦርዋን እየረበሸ ያለ ሰው ነበረ፣ እሱ ዝም ብሏል። አሁን ደግሞ ሁለት ሰዎች ይቀራሉ፣ ኧረ ሁለት ሰወይ ቁልፍ የሆኑ ሰው ይቀራሉ። እነሱ ሰወይ ቢመከሩ ቢመከሩ የማይመለሱ በቃ ገና ሳፍዴን ተነስቶ ይመራናል የሚሉ ሰው አሉ እነዚህን ሰዎች ደግሞ እርምጃ ለመውሰድ ቢራራቸውን አይወስድ መውሰድ ያለበት ወይም ደግሞ ስቴደንስ ብርጌድ በየቦታው ታዛና በየቦታው ተዋግታም አዘልቀው ያለው ነገር ይሄ ነው። እስቲ አይ እንግዳ ሁኔታዎች እኔም መረጃ አለኝ ስለ እሱ በርግጥ ምንድነው የኔም ፍላጎት ሰብሳቢ ይኑረው። ሁለተኛ አንደኛ እሱ ነው ሁለተኛ ደግሞ እሱም አመራር ሆኖ ባይቀጥል የሚል እይታ ነው ያለኝ በተለይ በዚህ ባለበት ቦታ ሌሎችን ነድረስ ሀሳብ መስጠት የሚችሉ ከሆነ በኋላ ሀሳብ ሲመጣ ሪፎርም ሙሉ ነው መደረግ ያለበት የሚል ሀሳብ ብታነሱ እናንተ ባየን ማስገባውና ባየናን ይሆነን ሙሉ ሪፎርሙ እንከታተላለን፣ ምርጫዎችን እናስመርጣለን እንደዛ። ስለዚህ አሁን በኋላ የምታነሱት ነገር ሙሉ ሪፎርም መሰራት አለበት የሚል ሀሳብ ከእናንተ በኩል እንዲሰነዘር እፈልጋለሁ። ከዚያ በኋላ አቅጣጫዎችን አስይዝና በዚህ ሁለት ሶስት ቀን ቀጠሮ ቀጥሬ ባየ ጋር ሆነን እናገኛችሁና ሪፎርሙ እንዲሰራ እናደርጋለን። በቃ በቀደም እራሱ ይሁን ብዬ ስጀምር ጀምር ያለው ስጀምር አመራር ሪፎርም ያስፈልጋል የጎደለውን ማሟላት ያስፈልጋል ብዬ ስጀምር ሪፎርሙን እንተውና የጎደሉትን አሟላ ተብሎ ሰብሳቢ ይሁኔን አድርገናል። ይሁኔን ያደረግነው በትግል ነው፣ ነግሮ ሊሆን ይችላል። በትግል ማለት ነው መሆን አለበት የተባለው ሰውዬ አንድ የፋሲልን ሰልጣኝ ማን ነው የሚባል እዚህ ጋፈኛ አካባቢ እሱን እናደርጋለን አሉ። እኔ ከሆነ በቃ ጭራሽ የዚህ ክፍለ ጦሩም ልትበትኑት ነው የፈለጋችሁ አይቻልም ብዬ መለስኳቸው። ይሁን ይናርገናል እሱን ህዝብ ግንትን ቀጣ የተሰሰ አድርገናል። በቃ እንደዚ እናደርጋለን። ስለ ስልጠናው ስንዴት ነው? አልተመቸም። ስልጠናውን በተመለከተ አሁን ያለው የጠላት እንቅስቃሴ ትንሽ በርከት ብሏል፣ እና የተወሰነ የፋይናንስን እንትን ስለገጠመ እና ሁኔታዎችን እስክናመቻች ብዬ ነው። ደናባ ላይ የተያዙ የብልጽግና ተላላኪዎች ሚሊሻዎች። ድል ለፋኖ ነው። ያው ብልጽግና እንደሚሸነፍም ነው። ፋኖን ያሸንፋል። ወደዛው እንጠጋ ነው፣ ወደ ፋኖ ቶለ። ፋኖ አሸናፊ ነው። ነው ፋኖ ወደ ፊት ነው። ነው? እሺ እስኪ ፋኖ ወደ ፊት ነው በል እስኪ። እጅን አንሰና ፋኖ ወደ ፊት፣ ፋኖ ወደ ፊት በል። እንደዚህ ከፈል። ፋኖ ወደ ፊት፣ ሚሊሻው ወደ ኋላ ምን ሻው ወደ ኋላ፣ ምን ሻው ወደ ኋላ፣ አርባ ብተና ወደ ኋላ፣ ፖሊስ ወደ ኋላ። በላ አ ፖሊስ ወደ ኋላ፣ ፖሊስ ወደ ኋላ፣ ምን ሻው ወደ ኋላ። በቃ አርበኛ ደረጃ እስካሁን ተናገር ያላ ቀሜል መች ትገኛለህ? መች ትገኛለህ? ያው ስመጣ ልታቆመኛለህ? መች ትገኛለህ? አትገኝ አንተ አንተ አትገኝ ወይ መንግስት፣ እንደምለሽ ትገባለህ። እንግዲህ ትጠብቀኛለህ፣ በቃ ትጠብቀኛለህ። እንደው ከመጣህ እህ አይ፣ እስኪ እንደው፣ አይ፣ ጀግና ተወን፣ ዱባባ ላይ መቅጠም፣ ጀግና ተወን፣ በደላ ላይ መቅጠም። አሁን እዚህ መጣለው፣ ጠብቀኝ ሳምንት። አይ፣ እኔ አንተ እንዳንተ አማራን አልዋጋም። እኔ ፋኖ ነው ነው፣ እንዳንተ አማራን አልዋጋም ወይ እሷን የቅማንት ንብረት የዘረፍካት ውላ የፋኖ ቀለብ ሳላደርጋት ፍቅር ደረጀ በላይ አንተ ለግዳ ንፁዋኖች የምትዘርፋለህ እኮ እኔም ከዘረፍኩ የአማራ እዚህ ጠይቀኝ። አንተ አንተ አንተ አንተ መናገር መቼም አልችልም። አባ ውሸት ውሸት ውሸት አንተ አሁን አንተ ወይ ስመጣ ነው ጀግና ማለት። ስመጣ በግንባር እንድትቆይ ጀግና፣ እንግዳ ና ና፣ ዝም ብለህ የመጨረሻ የቴዎድሮስ ልጅ አይደለውም። አንተን ካላወራሁ አቤት ቴድሮስ አንተን የያዝተው የጎንደርን ትግል ኑሮ ገደል ትከተዋለች። ችግር የለም። አምላክ ጫኝ ጎንደር ትግል አምላክ አታውቃለ። አንተ ጎንደር ትግል ወራጃ፣ አንተ ሌባ። ምዕራፍ አንድ አሳረኛው ፋኖ አንድ ነጥብ አንድ ዘረኛ ማጥፋት። አንድ ነጥብ አንድ ሁለት አርማበትን ሚኒሻን ወዘተ ማጽዳት። ድል ለአሳረኛው ፋኖ ይቀጥላል። ሆሎ ላይክ ሼር ኮፒ ሊክ ትክሻ

የአማራ ልጆች ከፍ ያለውን ስናጣ በጣም ዋጋ አስከፍሎናል። ዋጋ ሊያስከፍለን ነው ደግሞ ከዚህ በኋላ ምክንያቱም እኔ ከፍ ያለው የሚገርማችሁ ከሳምንት በፊት ቢድ ሰርቻለሁ። እናንተ ግን መግለጫውን ሰምታችሁ ትንጫጫላችሁ። ሲቀጥል በደንብ ምነግራችሁ ወደ መከላከያ ክደው ከመከላከያ ክደው ወደ ፋኖ የሚገቡትን ጥንቃቄ ማድረግ አለባችሁ። ከምኒሻ ወጥተው ወደ ፋኖ የሚገቡትን ጥንቃቄ ማድረግ አለባችሁ። የአማራ ልጆች እኛ የአማራ ልጆች የሞት ነው ውባንታ አባተን ስናጣ ነው አንደኛ። ሁለተኛ የአማራ ልጅ ትናንትና ሲ በሚዲያ ሲነጋገር የነበረው መግለጫ ሰምተ እንደዚያ ስትበጠረቅ የነበረው የጎጃ ፋኖን ያስመተው ዘመነን ያስፈት ያስመተው እያላችሁ የምትበጠረቁ ማለት ነው። እኔ የደቡብ ጎንደር ልጅ ነኝ። የክምር ድንጋይ ፋኖና የእስቴፋኖ እንኳን ወደ አንድነት ያልመጣበት ሰዓት ነው። ሞክሽ ከጓሶ ኃይለኛ ጦርነትን የሰነበተ ፣ ስለዚህ ያስበሉት እሱን ያስበሉት ይሄ ነው። ይሄ ነው ብቻ ሳይሆን ሚኒሻና ከመከላከያው ክደው ወደ ፋኖ የሚገቡ ናቸው። አራት ነጥብ ሲቀጥል የአማራ ልጅ በዚህ ሰዓት አንድ ካልኮክ እንትና አስመተው እንትና አስመተው እያልክ የምታወራ ከሆነ እየሞትክ ነው። አሁንም የአማራ ልጅ እነዚህ ወደ አንድነት ግባ። ከፍ ያለው ቢያንስ አዲስ አበባ ገብቶ አራት ኪሎ ተቀምጦ ብዙ ለአማራ ታሪክ የሚሰራ ልጅ ነበር፣ ግን ባጭር አስቀሩት። ስለዚህ የአማራ ልጅ ወደ አንድነት ብትመጣ አሪፍ ነው። ወደ አንድነት ነው። አሁንም እንትና ገደለው እንትና አስገደለው እያላችሁ ጎራ ይዛችሁ ለ ለአንበሳና ለአባባ እያላችሁ ጎጃም ጎንደር እያላችሁ አሁን የምታባሉት እያየናችሁ ነው። ብትጠነቀቁ ጥሩ ነው። ወደ አንድነት ኑ። ከፍ ያለውን ለማግኘት ወደ አንድነት መምጣት አለባችሁ። ወደ አንድነት ካልመጣችሁ ከፍ ያለውን ልናገኘው አንችልም። አሁንም ጀግና ሲሞት የአማራው የጀግና አሸኛኘት ፉከራ ጠሉትን ሰው እናንተ ሆዬ ገና አስቀድሞ ሲስቅ ሁለት ሳምንት አይቆይም ልቡ ሲሞት፣ ሳምንት ቆይቶ ያንን ጠላት ልቡ ሲሞት ሰተተት ብሎ ህዶ ተቤት እሺ የሚል እንደው ታርቆ መምጣት፣ እምቢ የሚል እንደው ለአምላክ መስጠት ደግሞ ወዳጅ እንደ ጎንደሬ ባንዳ የለም። በዚህ አጋጣሚ ወንድም ወንድሙን የሚገል ማለት ነው። ጎንደሬ በጣም ተኳሽ ነው። ጎንደሬ በጣም ጦረኛ ነው። ጎንደሬ ፖለቲካ ዜሮ ነው። ምን እንደሚቆመርለት እንኳን ለይቶ የማያውቅ ወንድም ወንድሙን የሚገልበት ማህበረሰብ ነው። እንደ ጎንደሬ አሽቃባጭ እንደ ጎንደሬ ባንዳ የለም። ግልጹና ምን አገር ወንድምህን የምትበላ ወንድምህን የምትቆረጥም ጎንደሬ ብቻ ነህ። ጎጃም ላይ አይሞትም፣ ወሎ ላይ አይሞትም፣ ሸዋ ላይ ወንድሙን አይበላም። ጎንደሬ ግን የፖለቲካ ሴራውም ስለማይገባው ወንድም ወንድሙን ይበላል። አሁን እየተደረገ ያለው ጎንደር ላይ ይሄ ነው። ምንም ከዚህ ጋር ምናምን ሌላ ጠላት መጥቶ ምናምን ሌላ ሴራ ሴሮ ሲያስገድልህ ሲያገዳድልህ ቆመደ እስካላሰብክ ድረስ እያንዳንዱ ተለቅመት አልቃል። በዚህ አንድ አመት ውስጥ እነ መጀር ጄኔራል ውባንተ እ ይሄን የመሰለ ጀግና እነ ከፍ ያለውን ደግሞ አጠናል ጀግና ጀግና የሚሞተው ጎንደር ውስጥ ነው አለው የተባሉ የጦር መሐንዲሶች የሚሞቱት ጎንደር ውስጥ ነው። እውነት ሌላ ቦታ ከመከላከያ ጋር ጦርነት አይገጥሙም። እንደ እና ይሸሽምን ያጣናቸው እኮ አጉል ጀብደኝነት፣ አጉል እብሪት፣ ቆም ብሎ አለማሰብ፣ የፖለቲካውን የፖለቲካውን አውድ አለመረዳት ዋጋ እያስከፈለ ነው ይገኛል የነቃው ዲያስፖራ ደግሞ ከማሽቃበጥና ጃኖና የጎንደርን ቀሚስ ለብሶ ከመስፈንና ከማቅራራት ውጭ ከዚህ ግባ የሚባል ስራ አይሰራም። የጎንደር ዲያስፖራ በሞቀበት የሚዘፍን የራሱን አካባቢ ሳያነቃ ሌላ አካባቢ ለሌላ አካባቢ ብር የሚረዳ እነዚህ ወንድሞቻችን የሚገዳደሉት በዶላር ነው። አንዱ ከዚህ ጋር መሰለፍ አለብህ፣ እኛው ደግሞ ከኔ ጋር መሰለፍ አለብህ የሚል ወንድሞቻችን ከፖለቲካ ብቻ ሳይሆን ከኢኮኖሚ ጥገኝነት እስካላወጣናቸው ድረስ መገዳደላቸው አይቀርም። ምክንያቱም ሌላ ነው፣ ከውጭ ሴራውን የሚሰራው ሴራውን የሚጎነጉ ነው። ጎንደሬ ማለት ባንዳ ነው። ጎንደሬ ማለት አሽቃባጭ ነው። በሞቀበት የሚዘፍን ማለት ነው። የራሱን አካባቢ ልጆች የሚበላ የሚያሳድ ቢኖር ጎንደሬና ጎንደሬ ብቻ ነው። ስለዚህ አባቴ እንደ ጎንደር ቁመህ ካላሰብክ በስተቀር እንደ አማራ ቁሜ አስባለሁ አስባለው ምትል ከሆነ ተሳስተሃል። እንደ ጎንደሬ በሴራ እያስገደሉ፣ እንደ ጎንደሬ በጋራ እንዳትቆም እያሰሩ፣ አንተ የኢትዮጵያ ዋልታ ምናምን ምናምን ያልክ በዘፈን ምናምን የትም አትደርስም። ስለዚህ ጎንደሬዎች ቆም ብላችሁ ብታስቡ ይሻላችኋል። በተለይ መሬት ላይ ተከፋፍላችሁ ያላችሁ ወደ አንድ ወደ አንድ እዝ ካልመጣችሁ በእስክንድርና በዘመነ ካሴ ተበልታችሁ ታልቃላችሁ። ግልጹና መናገራችሁ ራሳችሁን ችላችሁ ጎንደር አንድ የራሱ መሪ ከእስክንድር ጥገኝነት ሳትጠይቅ ከዘመነ ጥገኝነት ሳትጠይቅ ብቻችሁን ቆማችሁ ህዝባችሁን እስታልታገላችሁ ወልቀየትን እስካላስጠብቃችሁ ነገ የህዋት ናፋቂዎች ከወያኔ ጋር ሆነው ወልቀየት ሊወሩልህ እየመጡ ነው። እናንተ ደግሞ ጀግኖቻችሁን የጦር መሐንዲሶችን ትገላላችሁ፣ ታሳዳላችሁ። ፑ አሳፋሪዎች፣ ቆሻሻዎች ናችሁ። ዋሻ ስጦተው ሚናስ ስትሉ ሻምበል ዮሐንስ አራገቡ አድኖ በዳህ ዳንኤል በላቸው የወንዶቹ ወንድም ደጀኔ ናቸው። የፊታውራሪ ሻምበል ሙሉሱ ጎጃም ውስጥ ፋኖ መሪ ሞተ ሲባል ሰምተ ተቀን ማን ነው እስኪ? ፋኖ መሪ ዘመነ ሞቷል፣ አርሸት ሞቷል፣ ማንችሎት ሞቷል፣ ዝናቡ ሞቷል፣ አስረስ ሞቷል። ማን ነው የሞተ? የመበረቁ ጦር መሪ ሞቷል። የለም ደቡብ ደውፍ ጎንደር ሂዱ። እስኪ ስንቱን የሞተው እኔ አልቆጥረውም ስለሚደብረ፣ አንዱ ብቻ ልጥራላችሁ። ውብ አንተ ተገሏል። ዋን ዋና ፋኖ ነው መሪው። ይሄን ማመን አለብን። እነዚህ መሪዎች አሁን፣ ሌላም ወሎውስ ተገሏል። ምሬ ተገሏል። መከታው ተገሏል? ተገሏል ወይ አልተገደሉ? የእነሱስ ምክትላቸው ተገለው አልተገደሉ

መሪ ደህና ደና ጎበዝ ደና ደና ሙር የማይቆይ ምነው ምነው ደና ደና ጎበዝ የማይቆይ ከፋኝ እንደገና፣ ከፋኝ እንደገና፣ መረረኝ መረረኝ። ኧረ ምረር ምረር፣ ኧረ ምረር ምረር፣ ተው ምረር አገሬ፣ ተው ምረር አማራ፣ ተው ምረር አማራ፣ እንዴት አይነድህም የግፍ ግፍ ሲሰራ፣ የሞተ አረፈ፣ ቀሪው ተሰደደ በግፍ ለሞቱ ብናፈር፣ ለለበሱ ሳያጠፉ በእስር ለሚንከላበሱ ኤሎሄ ኤሎሄ፣ ሁላችሁ ተነሱ። ለፈጣሪ እንንገር፣ ፍርድ ይሰጣል እሱ። ፍርድ ይሰጣል እሱ። ማረመ መልስ እየጠበቅን በየመስሪያ ቤቱ፣ አሁን ግን ሰለቸን በርበሩን ማየቱ። አሁን ግን ሰለቸን፣ አሁን ግን በዛብን።